ሰላም ለእናንተ ይሁን፣ የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች፣ ለእርሱ የተለያችሁ ምርጥ ወገኖች፣ ኢየሱስ ክርስቶስ ጌታና ጌታ ነው። እግዚአብሔርን የምትጠብቁ የእግዚአብሔርን ድምፅ የምትሰሙ ተቀምጣችሁ፣ ግን እግዚአብሔር ዘገየ እያለ ጠላት የሚዋሻችሁ ክብር ለኢየሱስ ሲሆን፣ ኃይላችሁ ብዙ ስለሆነ ጠላት መቶ ይዋሻችኋል። ገባችሁ? መርደኪዎስ ከንጉስ ቤት፣ ሃማ ከንጉስ ቤት እየበላ እየጠጣ የሚያስቆጣውና የሚያስፈራው የመርደኪዎስ ጸንቶ መቀመጥ ነበረ። ዛሬ በተለያየ መንገድ እያለሽ ተቀምጠሻል። አዎ ጠላትሽ ይቆጣል። ክብር ለኢየሱስ ሲሆን፣ ሀሌሉያ። አሁንም ለመቀመጥ እግዚአብሔርን ለመጠበቅ የጠራን እግዚአብሔር የታመን ነው። ያጸጋ ደግሞ ያስችላቸዋል። ስለዚህ ሃማ መጨረሻ ላይ መርዴኪዮስን ሊያሰቅል ግንድን ቆርጦ ቤቱ አቁሞ ልክ ውሳኔን ለመጠየቅ ሲመጣ እግዚአብሔር ግን ከሃማ ቀድሞ ቤተ መንግስት ገብቷል ንጉሱ ጋር እግዚአብሔር ስለ አንቺ ቀድሟል። እግዚአብሔር ስለ አንተ ቀድሟል። እግዚአብሔር ስለ እኔ ቀድሟል። ስለዚህ ባለመናወጥና ባለመነሳት ተቀመጡ። አስቴር መጽሐፍ መጽሐፈ አስቴር ምዕራፍ ሰባት ላይ ከቁጥር አስር ላይ ምን ይላል? ሃማ ለመርዴኪዎስ ባዘጋጀው ግንድ ላይ ሰቀሉት ይላል። ሃማ ለመርዴኪዎስ ባዘጋጀው መስቀል ላይ ሳይሆን ሃማ ለመርዴኪዎስ ባዘጋጀው ግንድ ላይ ሰቀሉት ይላል። ጠላት ለእናንተ ባዘጋጀው ነገር ላይ ራሱ ተሰቅሏል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስለ አንተ እናንተ ቀድሟል። ክብር ለኢየሱስ ይሁን።